ጥርቅ ስለሆነ ነው ብለው የለም። እና ልብስ ደግሞ እዚህ ጋር አጠብ አድርጌ ስጨርስ እዚህ ቁጭ ብዬ ይበላው ይናው። የወከሎ ወንዝ እንግዲህ ይሄንን ይመስላል። እዛ ጋ ፍየልና በግ ውሀ ሊጠቁማት ነው። እዚ ጋ ደግሞ ውሀ ምንጭ የሚቀዳበት ነው። እዛች ጋ ውሀ ይቀዳሉ ከላይ መጥተው ብዙ ልብስ ስለሌለኝ አብያ ብቻ ነበር የማጥበው ለዛ እዚህ ድንጋይ ላይ ያጠኩት። እና ጃኬት ነበረኝ እሱ ለማጠብ ጥስትም ወይም ጎርጎድ አድርጌ ወንዝ ስናጠበኛ ኬንዳ ነገር እንይዝና መሬቱን ጎርጎድ አድርገን እንደ ጥስት ይሆንልና እንደዛ ነው የምናጥበው። የቤትም ቆሻሻ ልብስ የለንም አሉኝ። የራሴን አንድ አባያ አንድ ጃኬት ነው ለማጠብ የመጣሁት። እንግዲህ ወንዛችን ወከሎ ወንዝ ይሄንን ይመስላል። እርጣጣ፣ የባህር ሳፍ፣ ሾላ፣ ሸንበቆ፣ ግራር። እዛ ጋር ደግሞ መሬት የሚሸራተተው ይሄ መሬቱ ተሸራታች ነው። ማለት ይሄንን ይመስላል። ውሃው ትንሽ ነው፣ እንደ ድሮ በወንዙ ውሃ ኃይል የለውም። ድርቅ አዳክሞታል። ይሄ ደግሞ ውሃ ወደ አትክልት ቦይ ተመልሶ ነው ነዝ ተክቦ ውሃ ይጠጣል። ሩቅ ቦታ ይሄዳል፣ ወደ አትክልቱ ለዛ ነው እዚጋችን ሳሙና ስልሳ ብር ነች። በዚቻ አጣጥቁኝ አባ ያንኳ በሻምቦ ነበር የምጣጣበው። ሳይኖር ሲቀር ዝም ብሎ ባለው ማጣር ነው ዲዛ። ድሮ ልብስ አጣጥበን ታጣጥበን እንወጣ ነበር ወደ ቤት። አሁን ደግሞ ተሸፋኝ ነኝ እዚህ ጋ ለገጠር ግን እህቶቼ መሸፈን በጣም ይከብዳል። ማለት ገጠር ለመኖር የምታስቡ መሸፈኑ በጣም የሚከብደው አቀበስ ስንሄድ እንደዚ ተሸፍነ ነፍነ፣ ነው የሚያደርገው እርሻ አዝመራ ለመሰብሰብ እዱኒያ ለማሰማራት እንደዚህ ነገር ስንሄድ ሙቀቱ ጋርም መንገዱ ጋር ምንም ብዙም ላይመች ይችላል። ገጠር ለመኖር ለምታስቡ እንደዚህ ትኒቅ አባት ለብሱ ጥሩ ነው ብዬ አስባለሁ። ከተማ እንኳ ምቾት አለው። በዛ ላይ ሰው ደግሞ እኛ አካባቢ አልሰለጠነም። ተሸፍነን ሲያዩ በጣም ነው የሚያካብዱትም እኛ አካባቢ